ሰላም ሰላም ውዴ ቻናል ፋሚሊዎች እንዴት ናችሁ? ዛሬ የማሳያችሁ የሺሽጣውግ አሰራር ነው። ሺሽጣውግ በዶሮ ዶሮ እዚጋ እናወጣለን። ያው ባህራት እናዘጋጃለን። ዶሯችን እንደዚህ ካወጣም በኋላ ሲዳ ዘባድ እናደርጋለን፣ ጨዋችን፣ ከዛ ባህራታችን በሙሉ እናደርጋለን። በአንድ እጅ እየቀረጽኩ በአንድ እጅ ስለማይመች ይቅርታ ሸሸግራ በአንድ ነው የዚህ ሀገር ምግብ አብዛኛውን በቅመም ነው እንትን የሚለው የሚሰራው። ቅመማቸው በጣም ብዙ ቅመም ይወዳሉ። መሰረታችን ላይ ያ የጉበት አቅማቸው ከፍ ያለ ነው፣ ለዛ ነው ቅመም የሚጠቀሙት። የእነሱ የተለየ ጉበት ነው ያላቸው። ከኝ መሰረታችን ላይ ቅመም ለጉበት በጣም ከባድ ነው ሲበዛ

ያው ለመቅረጽ ስለማይመችን እንግዲህ ይወት ስለዚህ፣ ለማሳያችሁ ባህር አላችሁ። ያው ማያውቀው የለም በእኛ ነገራችን ላይ በሰው ሀገር ያላችሁ ሁላችሁም ታውቆት አላችሁ ይሄን አሰራር። ያው ምናልባት ለአዲስ መጪዎች ነው እንጂ ብዙም ሰው ያውቀዋል። ከዚህ ካዋሃድን በኋላ በደንብ አድርገን ከዘባዴው ጋር እናዋሃደዋለን። ስላልተመቸኝ እንጂ ነጭ ሽንኩርት አለው ቱም ማለት ነው። ግን ያው ለመቅደጽ አልተመቸኝም። እዚህ ጋር የፈጨኑን ስጋ ወስደን የዶሮ ስጋ እንቀላቀላለን። ማለት ስትከትፉ ያው በአራት በአራት ማዕዘን ነው የምትከትፉ ተለቅ ተለቅ ተደርጎ በኋላ እንጨት ውስጥ ለመሰካት እንዲመቸን ማለት ነው። ከዛ እዚህ ጋ በራት እንደዚህ በደንብ አድርገና ዋህደውና እኔ ለሁለት ሰዓት ነው ያስቀመጥኩት። እናንተ ያው ለአንድ ሰዓትም ግማሽ ሰዓትም ማስቀመጥ ይቻላል፣ ችግር የለውም። ቅመሙ በደንብ ወደ ውስጥ እንዲገባ ነው። ከዛ እዚህ ጋ ሽንኩርቴን፣ ቲማቲሜን፣ ቃሪያን እንድንችን በእንደዚህ መልኩ ከተፍኩኝ ማለት ነው። እዚህ ጋ እውዳለኝ ከቻፕ እንጨት ማለት ነው። ከዛ እንደዚህ መሰካካት ጀመርኩኝ። በዚህ መልኩ ተሰካክቶ አለቀ ማለት ነው። አያምር? የሆነ በጣም ጣፋጭ ምግብ በጣም የሚያምር ለአይን ራሱ እይታ በጣም ደስ ይላል። ከዛ ያው እንደዚህ ታደረግን በኋላ ኦቨር ጌስቲር እንጠቀልልና ፍሮም ውስጥ እንከታለን ማለት ነው። ከሰላሳ ደቂቃ በኋላ ያው ይበስላል። ለጊዜው ይህን ይመስላል። ከሰላሳ ደቂቃ በኋላ መልሰ ይገናኝ። በሰለ እዚህ መልኩ በስሎጣ ሺሽጣ ወጋችን ነው ማለት ሺሽጣ ወግ ማለት ነው እንግዲህ ዛሬ እነሳችን ነው ያለው ነው ደስ የሚል አበሳሰል ነው። ድንቹን ባለበት ሳይፈራርስ ደስ ይላል። እንዴት? ትኩስ ስለሆነ ነው፣ ይወጣል። አንዳንዱን እያነሱ መብላት ነው ማለት ነው። ላፊ ያበሉ እንግዲህ በዚህ ሁኔታ ተጠናቀቀ ማለት ነው።